አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንኳን ለመልአኩ ቅዱስ ሚካኤል እና ለእናታችን ቅድስት አፎሚያ ዓመታዊ በዓል በሰላም አደረሳችሁ አደረሰ። ሰኔ 12 ቅዱስ ሚካኤል እናታችን ቅድስት አፎሚያን ከጠላት ዲያብሎስ እጅ ያዳነበት፣ እናታችን ቅድስት አፎሚያ እረፍቷ ነው። እግዚአብሔር ከቅዱሱ መልአክ ቅዱስ ሚካኤል፣ ከእናታችን ቅድስት አፎሚያ በረከት ተካፋያ አድርገን ወረሃሰኔ መታሰቢያ ከሚደረግላቸው ቅዱሳት መካከል እግዚአብሔርን የሚፈራ የአስተራኒቆስ ሚስት የሆነች የቅድስት አፎሚያ ታሪክ በአጭሩ እንዳስሳለን። ቅድስት አፎሚያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋራ እግዚአብሔርን ስታገለግል የኖረች ሴት ነበረች። በየወሩ በ29 ቀን የጌታችን ልደቱን በወር በገባ በ21 የማቤታችንና ወር በገባ በአስራ ሁለት የቅዱስ ሚካኤል መታሰቢያ እያደረጉ ነዲያንን ይጎበኙ እንደነበረ ታሪካቸው ይናገራል። ባለቤቷ አስተሮኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋት እና የሶስቱን በዓላት መታሰቢያ ማድረግ እንዳታስተዋጉል ከአደራ ጋር አዘዛት። እሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። ለከበረ ቦታም አኖረችው። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ቀጠለች። የሰው ልጅ ጠላት የሆነ ሰይጣንም በመልካም አገልግሎቷ ስትበረታ ባያት ጊዜ ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። ባሏ መንግስተ ሰማያትን ስለወረሰ ምንም ምጽዋት እንደማይሻ አስመስሎ ነገራት። ቅድስት አፎሚያ ግን ዳግመኛ ትዳር ለመመስረት ቃል ኪዳን እንደገባች እርግብና ጸፊ ምንንጤጥን አብነት አድርጋ እነሱ እንኳን በሕይወት ዘመናቸው ከአንድ ባል ውጭ ሌላ ባል እንደማያውቁ በመጥቀስ አሳቡን እንደማትቀበል ገለጸችለት። ሰይጣንም አስመሳይ መሆኑ አላዋጠው ሲለው ማንነቱን ቀይሮ ሊያንቃት ቢሞክር እግዚአብሔር እና የቅዱስ ሚካኤልን ስም ጠርታ አባረረችው። እሱም ተመልሶ መጥቶ እንደሚያጠፋት ዘውቶባት እንደ አቧራ በኖ እንደ ጭስ ተኖ ጠፋ። ሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አስ አሳማምሮ አቀረበላት። አሳቡንም የእግዚአብሔር ፍቃድና ሀሳብ እንደሆነ አድርጎ ለማሳመን ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደ ተፈታተነው ሁሉ ቅድስት አፎሚያም ለማሳመን ለማሳመንም አብርሃምን ይስሐቅን ያዕቆብን ዳዊትን የመሳሰሉትን ደጋጋ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ወተወታት። ቅድስት አፎሚያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤልም ተራድኢትነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫህ የሆነ የመስቀል ምልክት የታለ? በማለት በምድራዊ ንጉሥና በጭፈራው መካከል የሚኖርን የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግራትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አዋራ አብራርታ የእሱ ግን ከዛ ጋር አንድ እንደ አንድነት እንደሌለው አረጋገጠችበት። ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው በ በዚህ ጊዜ መልአኩ ወደ ትክክለኛ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎሚያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያን ባረካት። የእረፍቷ ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉ ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስ ቆጶሳትንና ካህናትን እንደ እየማረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎችም ኤጲስ ቆጶሳትንና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአት እንድት እንዲጸልዩላት ተማጽና በፊታቸውም ተንበርክካ ጸለየች። ባሏ የሰራላትን የቅዱስ ሚካኤልን ስዕል አቅፋ ስማ ከተማጸነች በኋላ ሰኔ አስራ ሁለት ቀን በሰላም አረፈች። ይቺ የታመነች ቅድስት አፎሚያ በሰላም እስከምታርፍ ጊዜ ድረስ የተጓዘችበት መንፈሳዊ ጎዳና አስተውለን ይሆን? አስቀድማ ከባሏ ጋራ አንድ ሆና በታማኝነት ፈጣሪዋን ካገለገለችው በኋላም የባሏን ኑዛዜ አክብራ ምንም እንኳን ኃጢአት ባይኖርባትም በሁለት ትዳር ራስዋን ማጠላለፍ አልፈለገችም። በጎ ስራ አብልጣ በመስራት እግዚአብሔርን ደስ ለማሰኘት የተፈጠደች እንጂ ተፋጠነች እንጂ ሰይጣን ልጅ አለመውለዷን ተጠቅሞ ያቀረበላትን የጋብቻ ጥያቄ ውድቅ በማድረግ መንፈሳዊ ሁሉ አትመኑ መናፍስትን ከእግዚአብሔር እንደሆነ መርምሩ ተብሎ በቅዱስ መጻሕፍት የታዘዘውን መመርመሪያ ተጠቅማ ሰይጣንን በተወክሎ እግዚአብሔርን ተቃውማ አሸነፈችው። የቅዱስ ሚካኤልን ረዳት ያገኘችና በሰላም አርፋ ወደ አገለገለችው በክብር ይሄደችው በህፃናት ትጋድላ ነው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን። የቅዱስ ሚካኤል ረድኤት ኃይል ከሁላችን ጋር ይሁን። ቅዱስ ባሕራን ቀሲስ። በዚህችም ቀን የከበረ የመላእክት አለቃ ቅዱስ ሚካኤል ለቅዱስ ባሕራን ቀሲስ ተአምራት ያደረገበት ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ ቅዱስ ሚካኤልን የበዓልን መታሰቢያ በየወሩ በአስራ ሁለተኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበረ። በጎረቤቱ ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ይህንን እግዚአብሔርን የሚፈራውን ሰው የከበረ መልአክ የቅዱስ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበረ፣ ለድኆች ስለሚራራም ይዘባበትበት ነበረ። የሕይወቱ ዘመን ተፈጽሞ የሚሞትበትና ከዚህ ኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክብር መልአክ ቅዱስ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ፀንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች፣ የእግዚአብሔር መልአኩ ሆይ ይራራልኝ፣ በእሱም በሱም ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ብርሃን በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መላኩም ውብ የሆነ ወንድ ልጅም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው ርኅራኄ የሌለው የዚህ ባለጸጋ ገንዘብና ሀብት ጥሪቱን ሁሉ ይህን ሕፃን እንዲወርስ እግዚአብሔር አዝዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮን ከፈተለት ይህንንም ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን ክብር ይግባው እና ጌታችን ይጠብቀው ነበረ። ከዚያም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ ይሆነኝ ዘንድ ልጅሽን ስጪኝ እኔም እየመገብኩና እያለበስኩ አሳድገዋለሁ ለአንቺም ሀያ ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው፣ እርሱም ሀያውን ወቄት ሀያውን ወቄት ወርቅ ሰጣት፣ ልጇንም ወሰደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚያም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት እስከ ባሕርም ተሸክመው ወስደው በባሕር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያ ሀገር የሃያ ቀን መንገድ ያህል እርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህር አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደምከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቡናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህር ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል ጣለ ለሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውም ሰጥቶ ዓሣውን ተቀብሎ ዓሣውን ይዞ ወደ ቤቱ ለእራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህን መክፈቻ ይህ ሳጥን ይከፍተው ይሆን አለ። በሳጥኑም ቀዳዳው አባ አስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለም ነበርና ታላቅ ደስታ ደስ አለው። ጌታችንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑን አሳድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጸጋ ተነስቶ ወደ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውም እስከ ነገ ምና የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ክራዩን እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብበት ጊዜ ሕፃኑን ባህሩን ብሎ ባህሩን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አገኝቸዋለውና የዛፌር የሰጠኝ ልጅ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከሀያ ዓመት በፊት መሰለ ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውን እንዲህ አለው፣ እገሌት ወደ ምትባል ሀገር በቤት የረሳሁት ጉዳይ ስለ አለ እንድልከው ይህል እንድልካው ልጅህን ትሰጠ ዘንድ እሻለው እኔም አድካሚ ዋጋውን ሀያ ወርቅት ወርቅ እሰጠዋለው። አለው የብላት የነውም አባት ስለ ገንዘቡ ደስ ብሎት ልጅ ባሕራንን ሰጠው እንዲህም ብሎ አዘዘው ልጀ ባሕራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና ወደ ቤትህም በሰላም ተመለሳለህ። ባሕራንም አባቴ ሆይ እሽ በጎ ያዘዘኝን ሁሉ አደርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ ጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላችንም የሚተዋወቅበትን ምልክት ጽፎ አሸጋት፣ ለባሕራንም ሰጠው ለመንገዱም የሚሆን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እንሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፈራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው? ወደ እገሌ አገር ወደ ወደ ቤቱ ማድረስ ከአንድ ባለጸጋ የተጻፈ መልእክት ናት አለው ያችን ደብዳቤ አሳየኝ አለው እርሱም ስለፈራ ሰጠው በዚያን ጊዜ የከበረ መላእክት ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት በእሷ ፈንታም በንፍሀት ለውጦ እንዲህ ብሎ ጻፈ ይህች ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው የእጅ ደብዳቤ ደርሳ በምትነበብበት ጊዜ፣ ልጅ እገሊትን አጋቡት በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮችን ጠቅላላ ንብረቴን አውርሸዋለውና የፈለገውን ሊያደርግ ሥልጣን ሰጥቸዋለሁና እኔን አትጠብቁኝ እኔ ብዙ ብዙ ዘገይ ያለው የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት ንውሃት። ከዚህ በኋላ አሽጎ ከዚህ በኋላ አሽጎ ለባሕራን ሰጠውና ወደ ባለጸጋው ቤት ሂደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንደተገናኘው አትንገረው እንዳይ እንዳይገለህም ይህን የሞት ደብዳቤ ለውጭሃለሁ አለው ባሕራንም እሺ ጌታዬ እንዳዘዝከኝ ሁሉ አደርጋለሁ አለ ባሕራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ አስተ አስተውሎም አረጋግ እርግጠኛ እንደሆነ አወቀ። ከዚያም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል የባለጸጋውን ልጅ አጋቡት። አርባ ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህም በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰን የመሰን የመሰንቆና የንንዚራ ድምፅ ሰምቶ ይህ የምሰሙ ምንድነው ብሎ ጠየቀ። እርሱም ስሙ ባሕራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህን እገሊትን አጋቦት እንሆ ለአርባ ቀንና በሰርግ ላይ ነው። ገንዘብህንና ጥሬትህን ሁሉ ወንዶችና ሴቶች ባሮች አንተ እንዳዘዝከን ሰጠ ሰጥተነዋል አሉት ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወድቆ በድንገት ሞተ ባሕራንም በጎ ሥራውን የሚሰራ ሆነ የተገለጸለትና ከመገደል ያዳነው ነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰው እሱ እንደሆነ ተረዳ ከዚህም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤልን መታሰቢያውን በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት፣ የቅዱስ ሚካኤልንም ስዕል አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራት ተገለጹ። ባሕራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ በዚያን በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋራ የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበት ቀንም ይህ ክቡር መልአክ ቅዱስ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ ለክብር ባለቤት ፊት እንዲህ እያለ ይለምናል እውነት ስለሆነ ቃል ኪዳንህ በምድር መታሰቢያዬን የሚያደርጉትን ትምርልኝ ልኝ ዘንድ ፈጣሪ ሆይ እኔ ግል አገልጋይህንና መልእክተኛህ ከቸርነትህ እለምናለሁ፣ አንተ መሐሪ ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል፤ የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል ሶስት ጊዜ በክንፎች ተሸክመህ እንድታወጣ እንሆ እንያዝቻለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት በየበዓሉ መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባሕር አሳለፋቸው። እነርሱም ከብቻው ጌታ በቀር የሚቆ የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባልና እሱ ከሰይጣን ወጥመድ ያዳነን ዘንድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢያታችንን የሚያስተስርልን ዘንድ መከራችንን የሚያረቅልን ዘንድ የምድራችንንም ፍሬ ይባርክልን ዘንድ ፍቃዱም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን እረፍተ ነፍስ ይሰጥ ዘንድ ወደ መንገዱም የሄዱ አባቶችና ወንድሞች ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላቸውም ፍቅር ያደርግልን ዘንድ እስከ መጨረሻም ፍቅታ ድረስ በቀናች ሃይማኖት ለጸናን ዘንድ በእግዚአብሔርም ፊት ስለ እኛ ይለምናል። የክርስቶስ ወገኖች የሆኑ መኳንንቶችም ጥብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት መልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።